አብርሽ እና ሙቤ አንድ ላይ ይምጡልን። አንድ ላይ እንዲመጡልን እንፈልጋለን። ምክንያቱም ሙቤ ማለት ከአብርሽ ጋር ክፉንም ደጉንም አብሮ አሳልፈዋል ማለት ነው። አሰላሙ አሌኩ ወራምቱላ ወበረካቱ። ትላንትና አብርሽ በከፋው ሰዓት ትላንትና ሩታን በከፋ ሰዓት ሙቤ አብሯቸው ነበረ ማለት። ዛሬ ግን የሙቤ እንደዚህ ቀዝቅዞ አብርሽ ደግሞ ዝም ብሎ ማየት የለበትም። አንድ ላይ እንዲመጡልን እንፈልጋለን ሁላችሁም ማለት ነው። አብርሽና አብርሽም ሩታን በሚለቁት ቪዲዮ ላይ ሙቤና እናንተ አንድ ላይ ኑልን ብለን ኮሜንት መጻፍ አለብን ማለት ነው። እና አንድ ላይ እንዲመጡልን እንፈልጋለን። ሙቢያውን በጣም ነው የሚያሳዝነው አሁን ባለበት ሁኔታ እና ማለት ነው ቤተሰብ ኮሚኒቲ ላይ ሁላችንም መጽሐፍ አለብን ማለት ነው፣ ቪዲዮ ሲለቁ እና አንድ ላይ እንዲመጡልን እንፈልጋለን። ለምን በጣም ቆይቷል? ረዥም ጊዜ ነው ማላቸው። ላይ ሰው ገብቶ አጣልቷቸው ሊሆን ይችላል አይታወቅም። የሰው ልጅ እኮ ደስተኛ ሆናችሁ ሲያይ ምቀኝነት አለበት፣ የኛ አበሻ ማለት ነው። እና የሙቤ ደስታ እንደሚመለስ ተስፋ አድርጋለሁ። ቻናሉም ቀዝቅዟል። ሁላችሁም ማለት ነው ሼር እያረጋችሁለት፣ የምሬ ነው የምሏችሁ። በጣም ነው የሚያሳዝነው እና ሁላችሁም ሼር እያደረጋችሁለት፣ ኮፒሊንግ እያረጋችሁለት ማለት ያው እንትን ተብሎበት ሊሆን ይችላል እና ማለት ነው ቤተሰብ አንድ ላይ እንዲመጡልን ሁላችሁም ድምጽ መሆን አለባችሁ ማለት ነው የድሮ ፍቅራቸው እንዲመለስ። አብርሽ ሩታ ሙቤ ያው የፍሬም እንኳን ይሰራል ከነሱ ጋር። አይሚም ግን አሁን አቆማለች ከሙቤ ጋር መስራት። ሁላቸውም አንድ ላይ ቢመጡልን በጣም ነው ደስ የሚለን። እንደ በፊታቸው ቪዲዮ ቢሰሩልን በጣም ደስ ይለኛል ማለት ነው። እኔ በነገራችን ላይ ደስ አይለው የለም። እና እንሻላ ይህን ድምጻችንን ደግሞ ሰምተው ኮሜንትም ላይ እንደዛ እያደረግን ቪዲዮ በለቀቁ ሰት እንትን እንበላቸው ማለት ነው እና ይመጡልናል። ኢንሻላ በተስፋ ማለት ነው ሁሉም ነገር